ምስጥርህን ራስ ብቻ የያዘው ወዳጅን ሌላ ወዳጅ አለው ላለች ሀይሚ ቆንጆ ማለት ነው። ሰላም ሰላም፣ ጤነስጥለኝ የስን ቤተሰቦች እንደምናደራችሁ እንደምናረፈዳችሁ እንደምንቆያችሁ ሰላማችሁ በያለችበት ብዝት ይበልልኝ። ዳያኒ ትላንትና ምነግሪሽ ነገር አለ፣ የደረስኩበት ነገር አለ። ከካሜራ ጀርባ ነግሪሽ አለው፣ አትጨነቅብኝ። ጠቋቁረሽብኛል። ላንቺ ትልቅ ቦታ አለኝ ምናምን ማድርእሽ እያለ ማለት ነው። ባይዘው ያስቆኛል፣ አዝናንቶኛል ማለት ነው። እና ከጀርባው ሰው እንዳለ ያስታውቃል፣ ተነግሮት እየተናገረ እንደሆነ ያስታውቃል። አንድም ብሩኪ እየተበቀለው ነው፣ እያናደደው ነው። እዚህ ውስጥ ራሱ ድብድብ ውስጥ እያስገባው ያለው ራሱ የንትና የዳኒ ንግግር ነው። የምር ንግግሮቹ በጣም እሬት እሬት ነው የሚሉት። አሁን ትላንትና ባልገሃል እያለው ነበረ፣ ደጋግሞ ማለት ነው። ብልግና ስራህን ነው እያለው ነበረ። የምር ይሄ አሁን ድብድብ ውስጥ ያስገባ፣ በጣም እልህ ነው የሚያስጨርሰው ማለት ነው። እና ብቻ ትላንትና ያው ሀይሚ ጥሩ ሰርታ ነበረ፣ ሶሲ ያበላሸችባት እንጂ ሶሲ ብቻውን ብትመጣ እንትና አይልም፣ አይታረቅም ነበረ እንትና ማለት ነው ያስታውቃል። ዳኒ ግን ፕራንክ እያደረገች ቢሆን ሶሲ ብቻ አትጠራም ብዬ አሰብኩ። ብርኬም ትጠራው ነበረ። ግን የምርዋ ነው ማለት ነው። ሀይሜ በጣም የተናደደችው የምርዋ ነው ማለት ነው። እና ያው በክፋት እንዳልሰራው ግልጽ ነው። እሷም እኔ እንዳምናት ሁሉ እሷስ ታምነኛለች ወይ እኔ የምናህል ቦታ እንዳለኝ ለማወቅ ነው ብሏል። የዛን ቀንም ብሏል ማለት ነው። ይህንንም ሳታምን ቀርታ አይመስለኝም። ደግሞ ሳታምን ቀርታ አይደለም ታምነዋለች። ግን ደግሞ ሁሉም ወንድ አንድ እንዳልሆነ፣ ሁሉም ሴት አንድ እንዳልሆነ በሀይሜ ማየት ትችላላችሁ። ሀይሚ በሴትነቷ አትደራደርም፣ በክብሯ አትደራደርም። እንደማትደራደር በግልጽ አሳይታቸዋለች ማለት ነው። እና ሁሉም ወንዶች አንድ ናቸው እያላችሁ ነበረ። እና ሁሉም ወንድ አንድ አደለም። የምር አሁን እንደዚህ እያላት እውነት ብሩክ ደብቋታል ከንትና ማለት ነው። ለሀይሚ የደቀበቃት ነገር አለ ሌላ። ካሶሲ ሌላ ነገር ያወራል እኔ የለም ብዬ ነው የማስበው። ምክንያቱም ሶሲ አንደኛ ትልቅ ሴትዮ ነች፣ ሁለተኛ እንደዚህ የሚያደርግ ልጅ አይደለም። በምናቀው ያክል እናቀዋለን አይደል? የለም እሱ ምንድን ነው ለማጣላት ለማለያት ነው ብዬ አስባለሁኝ። ለአሁንም ለመበቀሉ ነው፣ እየተበቀለው እያናደደው ነው። ይሄ ደግሞ ከባክግራውንዱ እየተነገረው ነገር አለ፣ እየተነገረው ነው እያወራ ያለው ብዬ አስባለሁ፣ ዳኒ ማለት ነው። ግን ለቪዲዮ ራሱ ለኦዲየንስ ራሱ አይመጣው። እንደዚህ አይነት ንግግር በጣም ነው የሚደብረው። በጣም እሱ ሀይሚ ብሩኬን ትላንት ያልጠራችበትን ሪዝን ሊኖራት ይችላል። እሷ ለማስታረግ ሶስተኛ ወገን አያስፈልገኝም ብላለች አደለ? እንደማያስፈልጋትም እነሱ ያውቃሉ። በራሳችን መንገድ እንታረቃለን ብላ ነው። ግን ደግሞ ሱሲ የእውነት ስህተት እየሰራች ነው። ምንድን ነው ባለፈውም እንደዚ ሀይሚ ቤት ሀይሚ ሳታቅ ቡርኬ ጠራች፣ ቡርኬ ሳያቅ ሀይሚ ጠራች። አሁንም በማግስቱ ቡርኬ ቤት ቡርኬ ሳያቅ ሀይሚ ጠራች፣ ሀይሚም ሳታቅ ቡርኬ ጠራች። እና ሰጠ ገባ ውስጥ ገብተው ነበረ። እና ትላንትና እሷ ብቻ ነጠራች ያት እሷ ደግሞ ጠርታው ጠርታናለች ብላ ይዛው ነው የመጣችው። ቴምብሌቱ ራሱ ተጽፏል አይደል እና እሱ አያቅም። የጠራት ማን ነው? ሀይሚ ጠርታናለች ብላው ነው ሶሲን ይዛ ያመጣችው ማለት ነው። ለምን መጣ? ባልተፈለክበት ቦታ ለምን ትገኛለህ? ምናምን ብለዋለች ሀይሚ ማለት ነው። የዛኔ መሄድ ይችል ነበረ፣ ግን እልህ ውስጥ አስገባው ዳኒ ማለት ነው። የምር የዛኔ እንደዛ ስትለው ትቶ መሄድ አለበት ሁለቱም እሳት ውስጥ ሲገቡ የእውነት በጣም የሚያስጠላ እንትን ነው የሚገቡት። ሚዲያ ሴቭ ነው የሚያደርገው። በንዴት የምታወሩትን ነገር አታቁም። የምር የሚወጣው ቃላት አታቁም በንዴት ማለት ነው። በኋላ ደግሞ ይጸጽታል። በኋላ ልጆች ያዩታል። ምናምን ምናምን ነገር ማለት ነው። እና እሷ ስትናደድ እሱ መብረድ፣ ወይም ወይም ትቶ መሄድ አሁን እስኪበርድ ድረስ ብሩኬ ጭራሽ መገኘት አለበት ብዬ አላስብም። ሀይሚ ባለችበት ማለት ነው። ማለት አሁን ሀይሚ ብሩኬ ስታየው በጣም እያተናደደች ነው። አብሶ ብሩኬ እና ሶሲ ስታይ ማለት ነው እና ሶሲ ጭራሽ፣ በቃ በራሳቸው መንገድ ይታረቁ ብዬ አስባለሁ። ከዚህ በላይ ምንም ማድረግ አይችልም ብለዋል። ይቅርታ ጠይቀዋል። በጣም ለምኗቸዋል። እምቢ ካለ በራሷ መንገድ መታረቅ አለበት ከወደዳት ካፈቀራት እንደዚህ አይልማ። እና አንድ ጥያቄ ልጠይቃችሁ፣ እናንተ ማለት ነው እንዴታ። ኮሜንት ማተር እንደሚያደርግ አያቸው አይደለ? ሀይሚ ብሩኬ፣ ሴት ልጅ ክብር ሳይኖር እንዳለው ሳታ ቀርታ ነው። እናቱ እንዴት እንደሚወድ ሳታ ቀርታ ነው። ብሩኬን ሚስቱን ለምን አገዘ ያላችሁ የጻፋችሁትን ኮሜንት እሷ አይታ ነው እንደዚህ ትላንትና ልትናገር የቻለችው እንጂ የእውነት ሳታቀርት አይደለም። ኮሜንት ማተር ያደርጋል። እና ከቻላችሁ ማስታረቅ እና ደግሞ ቡታጀራ ሂጂ ተያይላቸው የምትሉ ማለት ነው። የእውነት እናንተ ርበስማም አሁን የምትወዱትን ሰው የምታፈቅሩትን ሰው ማለት ነው፣ የሆነ ቀን ተጣላችሁ እንበል የሆነ ሰንበዴ መጥቶ እንደዚህ ስትጣሉ ሂዱ ሄጂ በቃ ተይለት ሄጂ ቢላችሁ ደስ ይላችኋል? ሺም እኮ ነው። እና በእናንተ ላይ ማድረግ የማትፈልጉትን ሰው ላይ አታድርጉ። የእውነት አሁን በዚህን ሰዓት አብሶ በዚህን ሰዓት ሃይሚና ብሩኬ ማስታረቅ የሚፈልግ ሰው የሚፈልግ ሰው አለብዬ አላስብም። የምር በጣም በጣም ይደብራል። እና እናድርግ የምር ተጣልተው መታረቃቸው አይቀርም። ይታረቃሉ ኮ የጊዜው ርዝመት ቢሆንም መታረቃቸው አይቀርም። ታያቸዋላችሁ። ያው የተጣላ ሰው ሲታረቅ እንዴት እንደሆነ ታውቁታላችሁ። እና እያያችሁም ነው አብርሃምና ዳኒም ታርቀዋል። አብርሃምና ይሳቅም ታርቀዋልና። ያው እንዴት እንዳሳለፉ አይታችኋል ዱባይ ላይ ማለት ነው። እና እነሱም መታረቃቸው አይቀርም ይታረቃሉ። የሁለት ከወደዳችኋቸው ሁለቱም በሁለት አይን ማየት ከጠላችሁም ሁለቱም በአንድ አይናችሁ መጥላት አንዱ ወዳችሁ አንዱ መጥላት አንዱ ጠልታችሁ ይሄ አይመጣው የምር ይዳብራል ማለት ነው። የመውደድ ያለመውደድ የራሳችን ምርጫ ነው፣ ግን ደግሞ ሰው በመሆኑ መከበር አለበት። ሰው በመሆኑ ማለት ነው መከበር አለበት። እና ያው እሱ በቀደም የተደባደበው እልህ ውስጥ እዚህ ውስጥ እልህ ውስጥ እየከተተ ያለው ዳኒ ነው፣ እኔ የታየኝ እንደዛ ነው። እንዲደባደብ አደለም እንደዚህ ፍቅረኛዋ እንደዚህ ገፍትሮ ማለት መጣል ማለት በጣም ነው የሚያስጥለው። ሴት ነች አደለ? ለምን ይገፈትራታል? ሴት በመሆኗ መከበር አለባት።